ውድ የላፍቶ ኦንላይን ቲቪ ተከታታዮች ይህ የላፍቶ እንግዳ ፕሮግራማችን ነው። የዛሬ እንግዳችን ደግሞ የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር የዲዛይንና ግንባታ ስራዎች ጽህፈት ቤት ኃላፊ ወይዘሮ ወይንሸት ለማ ናቸው። ወይዘሮ ወይንሸት ስለ ጊዜውም ስለ ፈቃደኝነቱም በጣም ነው አመሰግናለሁ። ለመጀመሪያ ያህል አጠቃላይ ጽህፈት ቤቱ ይዞ የተቋቋመውን ዓላማና የሚሰራቸውን ዋና ዋና ስራዎች ዳሰሳ አድርገን እንጀምር። እሺ እኔም አመሰግናለሁ። ያው ጽህፈት ቤታችን አጠቃላይ የተቋቋመበት አላማ በመንግስት ሙሉ ወጪ ተገንብተው ለህብረተሰቡ ማህበራዊና ኢኮኖሚ አገልግሎት ሊሰጡ የሚችሉ ተቋማትን በዝቅተኛ ወጪ ደረጃቸውን በሚመጥን መልክ ገንብቶ ለህብረተሰቡ ጥቅም ላይ እንዲውሉ ማድረግ ነው። ለዚህም አጠቃላይ እንደ ጽህፈት ቤት እንግዲህ የዲዛይን ዝግጅቶች ይሰራሉ። በከተማ ደረጃ የተዘጋጁ ዲዛይኖች አሉ። ከኛ አንጻር ደግሞ ለምንፈልገው ዓላማ እንዲሁ ተደርጎ የዲዛይን ዝግጅት የፕሮጀክት ጥናት ይደረጋል። የመንግስት ግዢ በጨረታ ግዢውን የመፈጸም ስራ ይሰራል። እንዲሁም ወደ ውለታ ከተገባ በኋላ ደግሞ በተዘጋጀላቸው ዲዛይንና የስራ ዝርዝር መሰረት ስራዎቹ መከናወናቸው ክትትል ይደረጋል። ተገንብተው ሲጠናቀቁም ከባለድርሻ አካላት ጋር በጋራ ኦዲት ከተደረጉ በኋላ ርክክብ ይደረጋል፣ ለመጨረሻ ተጠቃሚዎች እናስተላልፋለን ማለት ነው። በዚህ ጋር ተያይዞ አሁን በቅርብ ጊዜ በዚህ አመት ዘጠኝ ወረ ገምግመን አሳልፈናል። የተሰሩ ዋና ዋና ስራዎች የትኩረት ኤሪያዎችም ምንድን ነበሩ? እንግዲህ እንደ እንደ ክፍለ ከተማም እንደ ጽህፈት ቤትም በዚህ በጀት አመት በርካታ ፕሮጀክቶችን አከናውነናል ከነዚህ ውስጥም በተለይ ትምህርት ላይ ሰፊውን ድርሻ ይወስዳል ማለት ነው። ከ17 በላይ ፕሮጀክቶች ተገንብተው ተጠናቀዋል በዚህ ዘጠኝ ወር። በሂደት ላይ አስራ ሁለት አሉ በጥሩ መልክ እየሄዱ ያሉ ማለት ነው። ከነዚህ ፕሮጀክቶች ውስጥም አብዛኞቹ ትምህርት ላይ ትምህርት ማስፋፊያ ደረጃን የማስጠበቅ ስራ እንዲሁም ደግሞ ለተማሪዎች ምቹ ሁኔታዎችን መፍጠር ላይ ትኩረት ተደርጎ የተሰሩ ፕሮጀክቶች ናቸው ማለት ነው። ለምን ትምህርት ላይ ያው እንግዲህ ትምህርት ሁላችንም እንደምናውቀው አጠቃላይ እንዳስተዳደርም ትውልድ ላይ ትኩረት አድርገን መስራት አለብን የሚለው ልዩ ትኩረት ተሰጥቶ እየተሰራ ያለበት ነው። ሁለተኛ ክፍለ ከተማችን ማስፋፊያ ነው። አጠቃላይ እንደ ከተማ ካለው የመልሶ ማልማት ስራ አንጻር ወደ ክፍለ ከተማችን በርካታ ነዋሪዎች እየመጡ ነው። እንዲሁም አጎራባችም ከኦሮሚያ ልዩ ዞኖች ከሸገር ሲቲ ጋር የምንዋሰን እንደመሆኑ መጠን በርካታ የተማሪ ቁጥር አለን ማለት ነው። ስለዚህ ትምህርት ላይ ማስፋፋት ላይ በጣም ልዩ ትኩረት አድርገን ሰርተናል። እንዲሁም ደረጃን የማስጠበቅ ስራ ደግሞ ልዩ ትኩረት የሰጠነው ስራ ነው ማለት ነው። አለፈው አመት ጀምሮ በከተማ ደረጃ፣ በዚህ አመት ደግሞ በእኛም ክፍለ ከተማ የተሰራ ያለው አንዱ ትልቁ ፕሮጀክት የኮሪደር ልማት ስራ ነው የኮሪደር ልማት ከእርሶ ከሚሰሩት ከእርሶ ከሚመሩት ተቋም አንጻር ወይም መንግስት ከሚያስገነባቸው ፕሮጀክቶች አንጻር ንፋስ ንፋስ ስልክ ላፍቶ ክፍለ ከተማ ምን ይዞለት መጣ? ኮሪደር። ያ ኮሪደር እንግዲህ እንደኛ ክፍለ ከተማም እንደከተማ ሁላችንም በጣም የምናየው የከተማችንን ገጽታ ደረጃ በልዩ ሁኔታ ከፍ ያደረገ ፕሮጀክት ነው። እንደኛም ክፍለ ከተማ በእኛ ክፍለ ከተማ ፕሮጀክት እንግዲህ ከአሚጎ ወይም ከአረቄ ፋብሪካ ጀምሮ እዚህ ክፍለ ከተማችን ያለበት ላፍቶ አደባባይና ፉሪ የሚደርስ ነው። ስለዚህ በዚህ ኮሪደር ውስጥ የሚሰራው ስራ አጠቃላይ ስታንዳርድ የማስጠበቅ መንገድ የማስፋት አገልግሎቶችን ምቹ የማድረግ ስራ አለ። በዚህ ስራ ውስጥ እኛ ደግሞ እንደ ተቋም በእኛ ቢሮ በእናት መስሪያ ቤት ማለት ነው ሁለት አት ተሰጥቶባቸው የሚተዳደሩ የህዝብ መገልገያዎች አሉ ማለት ነው። በእነዚህ መገልገያዎች ውስጥም በዚህ አሁን ባለው ኮሪደር ውስጥ ሰባት ፕላዛዎች አሉ፣ ሁለት ትልልቅ የስፖርት ሜዳዎች አሉ፣ አንድ የግሪነሪ እና ፕላዛ አካቶ የያዘ ቦታ አለ ማለት ነው አስር ፕሮጀክቶች አሉ እንዲሁም የመንግስት ተቋማትን አጥርና ህንፃዎችን ደረጃቸውን የማስጠበቅ ስታንዳርድ የማስጠበቅ ስራ በዚህ ኮሪደር ውስጥ እየተሰራ ነው። እነዚህ ስራዎች እንግዲህ ሙሉ ባለሙያ መድበን ከከተማ ከተመደቡ ባለሙያዎች ጋር፣ ከአማካሪዎች ጋር፣ እንዲሁም ከአመራሮች ጋር በጋራ እነዚህ ስራዎች እየተከታተልን እንገኛለን። በጥሩ መልክ ግንባታቸውም እየሄደ ነው። በኛ ብቻ ሳይሆን ያው የአካባቢው ማህበረሰብ በጥሩ መልክ እየተከታተለ ግብረ መልስ እየሰጠባቸው የጋራ ፕሮጀክት ሆነው እየቀጠሉ ያሉት እነዚህ ፕሮጀክቶች ላይ እኛ ደግሞ እንግዲህ እንደ ተቋም ሙሉ ጊዜ ሰተን ክትትል የምናደርግባቸው ተቋማት ናቸው ማለት ነው። ፈጻጸማቸውም ምን ደረጃ ላይ ነው የሚገኘው ማለት ይችላል። በመጠናቀቅ ላይ የሚገኙ ናቸው። እንግዲህ ወደ ምረቃ ቅድመ ዝግጅት እየተደረገ ነው። እንደ ክፍለ ከተማ ፈጥነን ማጠናቀቅ አለብን ብለን በጋራ ተግባብተን ወደ ስራ ገብተናል። እነዚህ ፕሮጀክቶችም የማጠቃለያ ስራቸው ላይ የፊኒሽንግ ስራ ላይ ደርሰዋል። አብዛኞቹ በጥሩ መልክ እየሄዱ ያሉ ፕሮጀክቶች ናቸው። ከለውጡ በኋላ የመጣ ፕሮጀክት ላይ ትልቅ አንድ ባህል ለውጥ አለ። ፕሮጀክቶችን በፍጥነት አት ሴም ታይም በጥራት ጨርሶ ለአገልግሎት ዝግጁ ማድረግ ብቁ ማድረግ ለአገልግሎት ክፍት ማድረግ አሁን በጣም ባህል ሆኗል በአዲሱ የለውጥ መንግስትና ያ ለውጥ ያ የፕሮጀክት አፈጻጸም ባህል ወደ ንፋስ ስልክ ላፍቶ ክፍለ ከተማ መጥቷል ምንም ጥያቄ የለውም የፕሮጀክት አፈጻጸማችንን ስናየው ካለፉት አመታት አንጻር በየአመቱ በጣም አስገራሚ ለውጥ ነው ያለው ምንም ጥያቄ የለው ከሁለት ከሶስት አመታት በፊት ስንገመግም የተሻገረ ፕሮጀክት እያለን እንገመግማለን። ያልተጠናቀቀ ማለት ነው። ያልተጠናቀቀበት ከሱ በፊት ባለው በጀት አመትም ሊሆን ይችላል፣ አስቀድሞ በነበረውም ሊሆን ይችላል። አሁን ላይ ያለቀ ፕሮጀክት የሚባል ግምገማ የለም፣ ያላለቀ የሚባል ያደረ የምንለው የለንም። እሱ ብቻም ሳይሆን ካለፉት አመታት አንጻር እንኳን ስናየው ባለፉት አመታት ብዙ አመታት የሚወስዱ የነበሩ ፕሮጀክቶችን በወራት ማጠናቀቅ ይችለናል። ይሄ ትልቅ ፕሮግረስ ነው የሚል ነበር ግምገማችን አሁን ከወራትም ደግሞ ተሻግረን በቀናት እየለካን ነው። ማለት ፕሮጀክቶቻችን በቀናት እየተጠናቀቁ ነው። ስለዚህ በ55 ቀን የተጠናቀቁ ፕሮጀክቶች አሉን። በጣም ትልልቅ ፕሮጀክቶች በከተማ ደረጃ ሞዴል ሊሆኑ የሚችሉ በሁለት ወራት በሶስት ወራት ጂ ፕላስ ፎር ህንፃዎችን እያጠናቀቅ ነው። ይሄ በጣም ትልቅ ለውጥ ነው። ከወራት የዘለለ ሰውም ያው በጋራ የምናየው ስለሆነ ምንም ማስረዳትም መግለጽም የማያስፈልጋቸው ናቸው። ፕሮጀክት አፈጻጸማችንና በጣም ጥሩ ለውጥ ላይ ነው ያለው የሚለው በጣም ትክክል ነው። ክፍለ ከተማችንም ማሳያ ነው የሚለው ለማንሳት ነው። እንደዚህ የተጠናቀቁ ፕሮጀክቶችን መጠቃቀስ እንችላለን በስም አዎ። ለምሳሌ ከትምህርት አንጻር የቦሬ ገላን ትምህርት ቤት ከ11 ሺ ካሬ ሜትር በላይ ቦታ ላይ እያረፈ ነው። ያው በየሚዲያዎቹም እየታያለ ነው እናንተም እንዳያችሁት በ55 ቀን የተጠናቀቀ ፕሮጀክት ነው። በጣም ትልቅ ፕሮጀክት ነው። ትልቅ መመገቢያ አዳራሽ ያለው፣ የአስተዳደር ህንፃ ያለው፣ ከ20 በላይ መመገቢያ ማነ መማሪያ ክፍሎች ያሉት፣ ሰፊ የህፃናት መጫወቻ ቦታ ያለው ትልቅ ፕሮጀክት ነው። በ55 ቀን ነው የተጠናቀቀው። ጂ ፕላስ 4 ህንፃዎቻችን በ90 ቀን የተጠናቀቁ ናቸው። የኬጅም እንደዛ በ45 ቀን ነው ጂ ፕላስ 1 ኬጂዎችን ሰርተን ያጠናቀቅ ነው። ሌሎቹ በከዛ ባነሰ ናቸው። የወራት፣ የ30 ቀን፣ የ20 ቀን ያለው ፕሮጀክቶችን ለማጠናቀቅ ጥረት እያደረገን ያለ ነው ማለት ነው። ሌላው ያው ይሄ ሙሉ ስራ ሲሰሩ የራሳችሁ የሆነ ፕሮጀክቶች አፈጻጸም ግምገማ ይኖራችኋል። የፕሮጀክቱ አጠቃላይ የዲዛይን ስራ ቅድም ካሉት ከኮስት ኢፌክቲቭነት አንጻር፣ ከጸረታ ግልፀኝነት አንጻር ግብዓትና ጥራት ቁጥጥር ይደረጋል ወይ፣ በአግባቡ የሚለው አንጻር የግንባታዎቹ ጥራትን ፍጥነትም ላይ ምን ገመገማችሁ? ምን ክፍተትና ምን ጠንካራ ጎን አስቀመጣችሁ? በዚህ ፍጥነት ውስጥ ስትሰሩ ፍጥነት ስንል እንግዲህ ጥራትን ኮምፕሮማይዝ እያደረግን እንደማይሆን መጀመሪያም ላይ አስተውልኛል። እስቲ በዚህ ዓመት ያላችሁን ግምገማኛ ስፔሲፊካሊ ከውጭ የሚባለውን ነገር ከማምጣታችን እናንተ እንዴት ገመገማችሁ? በውስጥ ያለውን ነገር አጠቃላይ ከፕሮጀክቶች ክትትል አንጻር በሶስት መልክ ድጋፍና ክትትል ይደረጋል። የመጀመሪያው አጠቃላይ ፕሮጀክቶች አፈጻጸምን በተመለከተ በክፍለ ከተማ ደረጃ በየ15 ቀኑ በመስክ ምልከታም በግምገማም ይደረጋል። አንዱ ክትትል እሱ ነው። ሁለተኛ እንደ ጽህፈት ቤት ያለን ክትትል ነው። እንደ ጽህፈት ቤት ሳይቱን የሚከታተሉ መሀንዲሶች፣ አማካሪዎች እና ኮንትራክተሮች በሳምንት ሁለት ቀን መደበኛ ግምገማ አለ ማለት ነው። በሳይት ከሚደረጉ ምልከታዎች ውጪ ማለት ነው። በዚህ መልክ ክትትል ለማድረግ እንሞክራለን። ሶስተኛ አጠቃላይ በከተማ ደረጃ አጠቃላይ ፕሮጀክቶች አፈጻጸም ይገመገማል። በጋራ የሚቀመጡ ዳይሬክሽኖች አሉ። በእነዚህ መድረኮች ላይ ከሌሎች ክፍለ ከተሞችም ልምድ በመውሰድም የእኛንም በመስጠት በሚቀመጡ ዳይሬክሽኖች መሰረት በዚህ አግባብ ድጋፍና ክትትል በማድረግ ስራዎች ወደፊት እንዲመጡ ለማድረግ ችለናል። ሌላው ምንድነው? አጠቃላይ ከግልጽነትን በተመለከተ ከጨረታ ሂደትና ሌሎች ጉዳዮች ጋር በተያዘ እንደ ተቋም ከዚህ በፊት የሚነሱ ጉዳዮች አሉ። አጠቃላይ ከሌብነትና ብልሹ አሰራር ጋር በተያያዘ እንደ ተቋም ብዙ ጊዜ የሚነሳው ከጨረታ ግልጸኝነት ጋር ከመገምገሚያ መስፈርቶች ጋር ነው የሚነሱት ማለት ነው። እና ከስራዎች ክትትል ጋር በተያያዘ ከዚህ አንጻር በባለፈው አመት እንደ ከተማ በቢሮ ደረጃ በጋራ ተግባብተን የተቀመጡ ዳይሬክሽኖች ነበሩ። ይህም በትልቁ ትልቅ መሻሻል አምጥቷል ብዬ ነው ማስበው ማለት ነው። አጠቃላይ የጨረታ ሂደትን በተመለከተ በከተማ ደረጃ ወጥ የሆነ የጨረታ መገምገሚያ ክራይቴሪያ ሰነድ እንዲዘጋጅ ተደርጓል ማለት ነው። ስለዚህ የከተማ አስተዳደሩ ዲዛይንና ግንባታ ቢሮ ጥሩ ጥሩ ርቀት ነው የሄደው ማለት ነው ከዚህ አንጻር ስለዚህ በጋራ ተገምግሞ ሰነድ ተዘጋጅቷል። ይሄን ሰነድ ይዘነው ሁሉም ክፍለ ከተማ ላይ ጨረታው እንዲቀጥል የተደረገው ማለት ነው። በዛ መሰረት ይሄ እንደዚህ አይነት ልዩነቶችን እንዲፈታ ለማድረግ ጥረት አድርገናል ማለት ነው። ይሄ አንድ ጥሩ የተሻገርነው ነገር ነው። ሁለተኛኛ በዚህ አመት ካወጣነው ጨረታ አንጻር 16 ፕሮጀክት ነው ያወጣነው። ከ16ቱ ፕሮጀክቶች 12ቱ ለጥቃቅና አነስተኛ ማህበራት ነው ያወጣነው። ስለዚህ ይሄ ብዙ ነገር ማለት ነው። ተኪ ኮንትራክተሮችንም ከማፍራት የገበያ እድሉንም ከመፍጠር አጠቃላይ ያለውን የኢኮኖሚ ስርጭትን ፍትሐዊ ከማድረግ አንጻር ጥሩ ነው ብለን የወሰድ ነው። ስለዚህም ያደረግነው ምንድን ነው? እነዚህ ማህበራት ሰነድ ከተሸጠ በኋላ የተሸጠውን ሰነድ መነሻ አድርገን በያዝ ነው መረጃ ሁሉንም ጨረታ ሰነድ የገዙ የኛን ማህበራት ጠርተን የውይይት መድረክ ያደረግ ነው ማለት ነው የውይይት መድረክን ያደረግ ነው። እናንተንም ጋብዘናል። የሚመለከታቸው ባለድርሻ አካላት በነበሩበት አጠቃላይ ብዙ ጊዜ ከማህበራት አንጻር ቀላል በሚመስሉ ነገሮች ነው ከጨረታ ውድቅ የሚደረጉት። ስለዚህም አጠቃላይ የጨረታ ሂደትን በተመለከተ ሰነድ ዝግጅታቸውን መከተል የሚገባቸውን ፕሮሲጀር በደንብ ምክንያቱም ተወዳዳሪም እንዲሆኑ ስለሆነ ያስተዳደሩን ፍላጎት የስልጠና መልክ አዘጋጅተን በደንብ ገለጻ አድርገናል። ስለዚህም ተወዳዳሪ የሆኑ እንዲሆኑ ለማድረግ ጥረት አድርገናል ማለት ነው። በዚህ መልክ በተቻለ መጠን የጨረታ ሂደት ላይ የሚነሱ ነገሮችን ፈታዊ ለማድረግ ጥረት አድርገናል። የሚጎዳደሉ ነገሮች ሊኖሩ ይችላሉ። ቀጣይ ደግሞ እያየን፣ ግን ካለፉት ዓመታት አንጻር ጥሩ ርቀት ሄደናል የሚለውን ለማሳያ ያክል ለማንሳት ፈልጌ ነው። የጎዳደሉ ነገሮች ምንም የሉም እስኪ አሉ፣ ይኖራሉ። ምንድን ነው ከጎዳደሉ አንጻር የምናነሳው? ከዚህ በፊት ለምሳሌ አምና በነበረ ልምድ በቀላል ነገር ማህበራት ይወድቃሉ። ለምሳሌ ፖስታ ላይ ማህተም ባለመምታት፣ ፊርማ ባለመፈረም፣ እንዲህ በቃ ቀላል በሚመስሉ ነገሮች ዲስኳሊፋይ ይሆናሉ ማለት ነው። እሱ ማለት ደግሞ ምን ማለት ነው? ወደ ቀጥሎ ወዳለው ስቴፕ መሻገር አይችሉም ማለት ነው። ወደ ፋይናንሻል አይከፈትላቸውም አናልሲስ አይሰራም ማለት ነው። እሱ ደግሞ ለእኛ ኪሳራ ነው። ዝቅተኛ ተወዳዳሪ ማግኘት አንችልም። የተለመዱ ሰዎች እንዲያልፉ ሊያደርግ ስለሚችል ይህንን በከፍተኛ ሁኔታ ቀንሰናል። አዳዲስ ማህበራት፣ አዳዲስ ወጣቶችን አግኝተናል። አፈጻጸማቸውም አሁን በጀመርናቸው ፕሮጀክቶች ላይ ጥሩ ነው ማለት ነው። ኢቭን ገንዘብ ሳንከፍል ጭምር ነው እየሰሩ ያሉት። አድቫንስ ሳንከፍል ነው እየሰሩ ያሉት። ይሄ በጣም ትልቅ ትርፍ ነው እንዳስተዳደር ማለት ነው። ስለዚህ ከነዚህ አንጻር ጥሩ ርቀት ሄደናል። የሚቀርቡ ቅሬታዎችን ጥግ ድረስ ሄደን ለማየት ሞክረናል። ሊጣሩ የሚገባቸውን መረጃዎች ይመለከታቸዋል ያልናቸው አካላትን በማሳተፍ እንዲጣሩ ለማድረግ ሞክረናል። ሪጀክት ያደረግናቸውም አሉ ማለት ነው። ይህንን ለሚመለከቱ አካልም አሳውቀናል ማለት ነው። ባለፈው ዓመት የተጠናቀቁ ወይም ቀደም ብሎ ተጠናቀ ወደ ስራ የገቡ ፕሮጀክቶች የተሟላ ነገር ሳይዙ ወደ ስራ ይገባሉ። አንዳንዴ ደግሞ በመሀል እነሱም መሰባበር ምናምናምን ችግሮች ይገጥሟቸዋል። ለምሳሌ ወረዳ ዘጠኝ ሼዶች የተገነቡ ሴዶች የፍሳሽ መስመራቸው ችግር ያለባቸው አሉ በዚህ ምክንያት እየተሰባበሩ ነው የሚል ነገር ተነስቷል። ወረዳ አስራ አምስትም ላይ ስቴዲየም ተገንብቶ ሽንት ቤት ቶሎ ሳያልቅ እንደዚህ መግባት ብዙ ነገሩ አልቆ ትንሽ ነገር ቶሎ ጠብቆ ስራ ላ ለማስጀመር ፕሮጀክቱን ተመልሶ ደግሞ እየጎዳ የፕሮጀክቱ እድሜ ላይ ተጽዕኖ እያመጣ ይመጣል የሚል ቅሬታዎች አሉ። ይሄ ብቻ ሳይሆን በርካታ ከጥራት ከጥራት ጋር ያለፉ ስራ የጀመሩ ፕሮጀክቶች ጋር የሚል ነገር አለ። ምንድነው እርስ ተቋም ግምገማ እኛ ከጥራት አንጻር ፕሮጀክቶችን ፈጥነን እየጨረስን ነው ብለናል። ማናልፋቸው መሰረታዊ ነገሮች ደግሞ አሉ። ምንድነው ለምሳሌ ከጥራት አንጻር የጥራት ፍተሻ ሳናደርግ በምንሰራው ስራ የለም ሳንሰራ ሰራ አናደርግም ማለት ነው። ምክንያቱም ፕሮጀክቶቹን ፈጥን መጨረስ አለብን፣ ግን ከጥራት አንጻር ደግሞ አንደራደርበትም ማለት ነው። ስለዚህ የእኛ የከተማ አስተዳደሩ የፍተሻ ምርመራ ማዕከል አለ እዚህ ጀርመን አደባባይ ጋር። እሱም በተሟላ መልክ ነው የምንጠቀመው። ሁለተኛ እዛ የማይሰጡ ምርመራዎችን ደግሞ ከሌሎች ተቋማት ምርመራ እናስመጣለን ማለት ነው። ኮንክሪት ምርት ምርመራ እናስደረጋለን፣ የብረት ምርመራ እናስደረጋለን፣ የአፈር ምርመራ እናስደረጋለን። ለዛ ፕሮጀክት ምርመራ ያስፈልጋቸዋል የሚባሉ ግብዓቶችን የጥራት ፍተሻ እያደረግን ነው ምንሰራው። በዛ መሰረት እሱን እንጠቀማለን። ግን ምንድን ነው የሚሰሩ ፕሮጀክቶች ደግሞ ጉለቶች አይኖሩባቸውም ማለት ደግሞ አይቻልም፣ በተለያየ ምክንያት ማለት ነው። ለምሳሌ ከሚገነቡበት ቦታ አንጻር፣ ከተፈጥሮ አንጻር፣ ከአንዳንድ ክትትል ማነስ አንጻር አሁን በኛ በቅርብ ጊዜ እያሰራናቸው ካሉ ፕሮጀክቶች አንጻር እንደዚህ አይነት ችግር አላጋጠመንም። ግን አጠቃላይ ፕሮጀክቶች ስለሆነ እያነሳን ያለ ነው። ከዚህ አንጻር ጉለቶች አይኖሩትም ብሎ ማለት ትንሽ ሊያስቸግር ይችላል። ግን በተቻለ መጠን እንደዚህ አይነት ጉለቶች እንዳይኖሩ ለማድረግ ጥብቅ ክትትል ነው የምናደርገው ስናገኝም በፍጥነት ነው እንዲታረሙ የምናደርገው ማለት ነው። በዛ መልክ ነው ለመቀንትን ለማለት እየሞከርን ያለ ነው። ነዋሪውንም በጣም ነው የምናሳትፈው። በየጊዜው ፊድባኮች እንወስዳለን፣ ከመጨረሻ ተጠቃሚ አካላት ከእነሱም ግብረ መልስ እንወስዳለን፣ ማሻሻያዎች እናደርጋለን። ሲቀየሩ የምንቀይራቸው ነገሮች አሉ። ከሚሰጡት አገልግሎት አንጻር ከመጨረሻ ተጠቃሚ አካላት ጋር በጋራ እየሆነን የምናሻሽላቸው የምንቀይራቸው ነገሮች ይኖራሉ። እነዚህንም እንግዲህ የበለጠ ደግሞ ጥረት እያደረግን እንሄዳለን ማለት ነው። ሌላው ደግሞ ያው ዘርፉ ከገንዘብ ጋር በጣም ትልቅ ቁርኝት ያለው ሀብት በጣም የሚንቀሳቀስበት እንደመሆኑ እንደ ከተማም ተጋላጭ የሚባሉ ሴክተሮች ስም ሲነሳ እንደ ሀገርም እንደዚህ ተጋላጭ የሚል አይነት እንትን የሚሰጣቸው ተቋማት አሉ። ከዛ አንጻር እንደዛ ተጋላጭነቶችን ለመቀነስ እጅ መንሻ ጋር ብልሽት ጋር የተያዙ ነገሮችን እየቀነስን ለመሄድ ምንድን አይነት አካሄድ ነው የምንከተለው? በአሰራር ነው መቀረፍ የሚችለው እና የታዩ ምልክቶች ሳሉ ወይ እንዴት ፈታችሁ እንዴት አይነት እርምጃ እየወሰዳችሁ ነው የምለውን ነገር ምናምን። ያው እውነት ነው እንደተባለው ቅድም፣ መጀመሪያ ላይ አንስ ከጨረታ ሂደት ጋር ያለውን አንስቼዋለሁ። ሌላው ደግሞ ምንድን ነው አጠቃላይ እንግዲህ ከተቀመጡ ጥራት ባነሰ የሚሰሩ ኮንትራክተሮችም አሉ። እሱን አይተው ያለፉ ባለሙያዎች አሉ። እሱን አይተው ያለፉ አማካሪዎች አሉ። ስለዚህ እንደዚህ አይነት አጋጥሞናል። ይህን አጠቃላይ እንዳስተዳደርም በጋራ ተነጋግረን ውለታ እንዲቋረጥ፣ ይህን ጥፋት ያጠፉ ሰዎች ተጠያቂ እንዲሆኑ አድርገናል ማለት ነው። በህግ ሂደትም ላይ ነው የሚገኘው። እንዲሁም አድቫንስ ወስደው የስራቸውን በአግባቡ ያልተወጡ አካላት አሉ። እነሱንም ከፍትህ ጽህፈት ቤት ጋር በጋራ ሆነን የህግ ሂደቱን እየተሄደበት ነው ያለው ማለት ነው። ከተቋምም አንጻር ቅድም እንዳልኩት እነዚህን ክትትል ለማድረግ እየሞከርን ነው። በተቻለ መጠን ደግሞ ብዙ ባለድርሻ አካላትን ማሳተፍ ክትትል እንዲያደርጉ ቁጥጥር እንዲያደርጉ እየተሰሩ ያሉ ስራዎች በጋራ እንዲታወቅ የሚመለከታቸው አካላት በትክክል በተሟላ መልክ ሳይት ላይ ቆመው እንዲያሰሩ ኃላፊነት እንዲወስዱ እና የሚለወጡ ነገሮች ሲኖሩም በጋራ እውቅና እየተገመገመ እያወቅን ስራዎቹ እንዲሄዱ ለማድረግ ጥረት እያደረግን ነው። አሁንም ግን የበለጠ ልዩ ትኩረት ሰተን መስራት አለብን የሚለው እንደ ተቋም በጋራ እየገመገብን ነው ነው በቀጣይም አጠናክረን የምንቀጥለው ነው ማለት ነው። የኦዲቲንግ ሲስተም እንዴት ነው? አሁን አሰራር ሲባል አንዱ እሱ አይደለ? እንዴት ነው ለምሳሌ መድረግ ያለበትን ክትትል አድርገዋል ወይ? መከተል የነበረበትን ጥራት ተከትለዋል ወይ በየደረጃው ይህንን ትናልፏለው? የገንዘብ የወጣበት ሂደቱ የምለውም በእናንተ ነው ወይስ እኛ? በሁለት መልክ ኦዲት ይደረጋል፣ አጠቃላይ ስራው በራሳችንና ከኛ ውጭ ባሉ ተቋማት። ከኛ ውጭ ያሉ ተቋማት የምንላቸው ማን ናቸው? አንደኛ አዲስ አበባ ከተማ አስተዳደር ዋና ኦዲተር መስሪያ ቤት ነው። በራሱ ስኬጁል ኦዲት ያደርጋል። ኦዲት ያደርጋል፣ ግብረ መልስ ይሰጠናል። እያስተካከልን የደረስንበትንም በግብረ መልስ ግብረ መልስ እያሳወቅን እሄዳለን። ሁለተኛ በዚህ ዓመት ልዩ የሚያደርገው በፌዴራል መስሪያ ቤቱም ኦዲት ተደርገናል። በስራና ከተማ ልማት ሚኒስቴር ማለት ነው። ኦዲት ተደርገናል። በጣም ዲቴይል ኦዲት ነው። በጣም አስተማሪ ኦዲት ነበረ። በሱም ኦዲት ተደርገናል። ሌላው ምንድን ነው? በራሳችን ኦዲት ደግሞ ክፍያዎች፣ የትኛው የመጨረሻ ዙር ክፍያ በተለይ እንዳስፈላጊነቱ በየመሀሉ ከሚነሱ ጥቆሞች እየተነሳ ኦዲት እናደርጋለን። ኦዲት ቡድን አለ። ኦዲት ሳይደረግ ክፍያኛ አንከፍልም ማለት ነው። ጉለት ካለበትም እዛው እንዲስተካከል እያደረግን ተጠያቂ ማድረግ ካለብን ተጠያቂ እያደረግን ማስጠንቀቂያም የሰጠናቸው አሉ። ስራዎችን በጥራት ከመስራት ጋር በተያዘ በዛ መሰረት ኦዲት አንምናልፈው አይደለም ማለት ነው። ኦዲት አደራረጉ በከተማም ድጋፍና ክትትል ይደረግልናል። ክፍያዎች ኦዲት ሳይደረግ ስራዎች በትክክል ተሰርተዋል የሚለው ሰነድም ባካለም ኦዲተሮች ወርደው አይተው ሲረጋገጥ ነው ያው የዙር ክፍያ ስንከፍል። ብዙ ጊዜ የተለያየ ነገር እንከንም እንኳን ቢኖር ከኦዲት አያልፍም ማለት ነው። በዛ መሰረት ኦዲት እያደረግን ነው የምንከፍለው። በዚህ መልኩ ክትትል ለማድረግ ጥረት እያደረግን ነው። አመሰግናለሁ። እኔ ጥያቄዎቹ እነዚህ ናቸው፣ እኔ ያስኩት። በመጨረሻ ላይ ግን ጠቅላላ አድርጎ መልዕክት ለማስተላለፍም የቀረ ነገር ካለ ማንሳት ይችላሉ። አመሰግናለሁ። ምንድነው አጠቃላይ ከመንግስት ፕሮጀክቶች አንጻር አሁን ላይ በተለይ የመንግስት ፕሮጀክት በኛ ተቋም ብቻ አይደለም ክትትል የሚደረገው። አጠቃላይ ፕሮጀክቶች አፈጻጸም ላይ ያለው አጠቃላይ ሂደት የሁሉም ባለድርሻ አካል ሆኗል። የነዋሪውም ነው ማለት ነው። ስለዚህ ሁሉም ሰው ክትትል የሚያደርግበት የሚመለከተው፣ ግብረ መልስ የሚሰጥበት ምን ነው ዘገያችሁ የሚልበት፣ ይሄ ደግሞ ጥሩ ነው የሚልበት የሚታይ ስለሆነ ስለ ፕሮጀክቶች ብዙ ገለጻ አያስፈልገውም፣ ብዙ ጊዜ ማለት ነው። ሰውም በጣም ቅርባችን ነው። በተለይ በዚህ ዓመት በልዩ ሁኔታ፣ አምናም በጣም ጥሩ ነው ብለናል። ዘንድሮ ደግሞ በየትኛውም ሰዓት ብትሄድ፣ ሰው ሲያየው ክትትል ሲያደርግ ነው የሚታዩት ማለት ነው ፕሮጀክቶች። ስለዚህ ይሄ የበለጠ ተጠናክሮ ይቀጥል ነው ማለት የምፈልገው። ፕሮጀክቶቹ ከተጠናቀቁ በኋላ ደግሞ በተለይ ስንጠቀምበት ሁሉም ተጠቃሚ አካል የነዋሪው እንደመሆኑ መጠን ግንባታቸው ከተጠናቀቀ በኋላ ወደ አገልግሎት ሲውሉ ደህንነታቸው ተጠብቆ ረጅም አገልግሎት እንዲሰጡ ማድረግ ላይ ሁላችንም በጋራ ጥረት ማድረግ አለብን የሚለውን ደግሜ ለማስተላለፍ ነው። አጠቃላይ ስለሚደረግልን ድጋፍና ክትትሎች፣ ስለሚሰጡን ግብረ መልሶች ግን በራሴም በጽህፈት ቤቴም ስም አመሰግናለሁ። ውድ የላፍቶ እንግዳ ፕሮግራም ተከታታዮች የዛሬ እንግዳችን ጋር የነበረው ቆይታ ይሄን ይመስል ነበር። በሌላ እንግዳ እስክንገናኝ ድረስ ሰላም።